በኬሳቸው ይዞኑ የሚመጡት ያስብለኛል። ከዛ እዚህ ይመጡና እዛ ጋ ሞት እንቢ ሲላቸው ዝጋ መጥተው ይመጡና ይተራረዳሉ ማለት ነው። በቃ ይሄ ነው ያላችሁ፣ በተለይ ወደ ራያ አካባቢ ያላችሁ ሰው እንደምን ጉድ ናችሁ? ምንጉድ ናችሁ? ስትመጡ በባህር እናንተ ናችሁ የምትሞቱት። እ እንደ ምንድን ናችሁ? ምንጉድ ናችሁ? ምንጉድ ናችሁ? የምትገድሉት እናንተ ናችሁ። አራቂ የምታወጡት እናንተ ናችሁ። ጫት የምትነግዱት እናንተ ናችሁ። ከስንት አንዶቻችሁ ግን መሻላ ናችሁ ከስንት አንዶቻችሁ መሻለናችሁ። በሴት የምትጣሉ እናንተ ናችሁ። የማንም ሀገር እኮ እንዲህ ተጋደለ ተዋጋ ሲባል ሰምቼ አላውቅም እኔ አሁን። በነገራችን ላይ ሳውዲ አረቢያ፣ በተለይ ጅዳ ውስጥ ራያንን ካሉ ቤት አይከራያቸውም። አሰላሙ አሌይኩም ወራህመቱላ በረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደና ናችሁ? ሆን ያለው አልሐምዱላ። ቴዲ እንዴት ሞተ፣ በምን ሞተ የምትሉ ሰዎች ማለት ነው እንግዲህ እንደት እንደሞተ ብዙ እህቶች አስተያየትም እየሰጡ ነው። እንግዲህ በሴት ነው ወይስ በምንድን ነው የሞተው የሚለውን እስኪ አብረን እንየው። በሰው ሀገር ከምን በሀገራችን ገብተን እርስ በእርሳችን እዛ መተራረድ አለብን ማለቅ አለብን። ለምን በሰው ሀገር እንቀራለን? እንደ በሰው ሀገር የቀረመች አነሰብንም? በጣም ብዙ ሰው እኮ ነው የቀረብን። በጣም ብዙ ሰው እኮ ነው የሞተብን። በሰው ሀገር ስንት ሰው እኮ ነው የቀረብን። በበረሃ ደንበር ላይ ስንት መከራ አሳልፈ ስንት ጥይት በላይ ላይ የረገፈ አልፈ መጥተህ የሙላ መከራ ውሀጥን ባህር ተሻግረ መጥተህ በዛ ልክ ደግሞ ሰው ሀገር መጥተህ የምትገዳደን ለወንድም እንትገልጮ የገዝተህ ከመጣ አንተ ሰው አይደለም፣ ከአውሬ በላይ ሰይጣን የሚቀናብን

ፖለቲከኛ ነው ብዬ ችግር የለውም፣ የሆነ ምክንያት ይኖረኛል። ይሄ ልጅ ግን ምንም አይነት ምክንያት የለውም። አስባችሁታል። ምንም መጥፎ የሚናገር ሰው አይደለም። እንደውም እኔ ስሳደብ እዚህ ቁጭ ብያል፣ ልል ለምንድነው እንደዚህ የምታደርገው? ሁላችን አንድ አንድ ላይንም ይቅርብሽ ምናምን ይለኛል እባክህ ተው ምናምን ብዬ ውጣ አንተ ምናምን እለዋለሁ። አውጥቼ ከታች ቁጭ ይላል። ኧረ ተይ ምናምን ይለኛል። በውስጥም ተይ እንደዚህ አይነት ነገር ይቀርብሽ ነው የሚለኝ። አስባችሁት ይሄ ጥሩ ነገር የሚናገር ሰው፣ ለሰው ክፉ ማያስብ ሰው እዚች ምድር ላይ መኖር እድሜው አጭር ነው። በነገሮች ላይ እድሜው አጭር ነው። አይከብድም። ከባድ ነው። ሌላ አሁን የመጣች ጓል ምኮኑ ዋ ድሕነ ደኺ ጠፍ ግን በምንድን ነው የሞተው ግን በሴት እንዳልሆነ እዚህ እርግጠኛ ሆነላችሁ። በሴት አደለም። አሁን የምሳሌ የሆነ አየህ ትልቅ ሰውዬ በሴት ነው የተገዳደሉት ምናምን ብሎ ቢሮ ሰርቷል። ይሄ ሰውዬ ማለት ነው ይሄ ሰውዬ በሴት ነው የተገዳደሉት ምናምን ብሎ ቢሎ ሰርቷል። በሴት ግን አደለም የተገዳደሉት። በነገራችን ላይ እዚህ እርግጠኛ ሆኜ የምነግራችሁ በሴት አደለም የተገዳደሉት። ሚስቱ እዚህ ሀገር ታቋት አላችሁ። በጣም ስነ ስርዓት ያላት የሀገሩ ልጅ ናት። በሴት አደለም ግን፣ ነሱ ፎሎ መሰብሰባ ብላችሁ በሴት ነው የተገደሉ ማለታችሁ ግን እንደዚያ ነገር ቢቀርባት ይመስለኛል። በሰው ሞት ላይ ጮመ መስለስ አላውቅም፣ ይከብዳል እና ደስ አይልም። ሁለቱም ባለትዳር ናቸው። ኦኬ ሁለቱም ባለትዳር ከሆኑ ታዲያ ነው የወንድሙ ሚስት እንዴት ነው የሚመኛት? አስባችሁታል? ይሄ ሰውዬ ግን ጋጦጥ የሆነ ሰውዬ በአሁኑ ሰዓት ሄዶ መስጅድ ሶላት በሚያደርግበት ሰዓት እዚህ መጥቶ የራያ ሰዎች በሴት ላይ የሚገዳደሉት አፈር መሬት ያብላ እናት ደንዛ ትብላ። አንተ ቆንዳ ቆርቆሮ ማለት ነው ሲያስጠላ ሳይ ራሱ ያቅለሸልሸኛል። እንደ የራያ ሰው በሆነ በሆነ የሁለት ሰው ሞት የሁለት ሰው እየታረደ ድምፅ ሳትሆን አሁን ሰው ሲሞት በቃ ይባላል። ምክንያቱ ቢገደር የራያ ሰው በሴት ነው የሚገዳደረው። አይደብራችሁ እንዴ? ሲያስጠላ እና አውሩ አውሩ እጆ የዜሮ ሶስት አውሩ የምሬን እኮ ነው የተገዳደሩት እኮ። ለምን ያወራሉ? እንዴት ናቸው ሰላም? እንዴት ነው ቴዲን እናውቀዋለን፣ ላችንም ግን ልጠይቅሽ፣ ያኔ በሴት ነው ምናምን እያሉ በሌላ ጋር እየሰሩ ነበር ቪዲዮ። ግማሹ አይደለም ግማሹ ነው፣ በዚህ ላይ እየተጨቃጨቀን ነበር። ይህን እውነቱን ለማወቅ ነበር የመጣ ነው። እኛ አሁን ማለት ነው። ኦኬ፣ ሰላሳ ምንጣና ነው ምትለው አጣዬ? ኦኬ ይህ አሁን ለምሳሌ እነዚህ ልጆች የተጠጣሉት ምክንያቱ ሌላ ነው። ምክንያቱም በሴት ዓለም እሱም ልጅየውን ባለትዳር ነው ሴትን ባለትዳር ነው። ግን አንድ ነገር የምነግርህን ነገር ካለ አብረው እየበሉ አብረው እየጠጡ ልብሳቸው አንድ አብረው ነበሩ። እኔ ልጅየው እራሱ ገዳዩ አውቀዋለሁ እንደተባለ ከሆነ ወይ ደግሞ እንደተደረገ ማለት ነው። ስለዚህ ይሄ በሌላ ምክንያት ነው እንጂ የተገዳደሉት በሴት አይደለም። ግን ብዙዎች አሁን ያንጨበጨቡ በሶሻል ሚዲያ፣ በቲክቶክ፣ በፌስቡክ፣ በብዙ ነገር እየተሰራጨ ያለ በሴት እንደተገደለ ነው። ኖ በሴት አይደለም የተገደለው። ማንም ሶሻል ሚዲያ ተጠቃሚ ሚስቱ የዜድ ሚስት ይቱብ ትሰራለ ከባሏ ጋር አታቋትም የራያ ያገሩ ይችላል። የገደለው ደግሞ የራሱ ቤተሰቡ ነው የራሱ ልጅ ነው የገደለው። ስለዚህ በሴት ነው የተገደሉት የምትሉት ነገር የሚሉት ሰዎች ያስቆሙ፣ እንደዚያ በሴት አይደለም የተገዳደሉት፣ ማወቅ ያለባችሁ ነገር ግን በሌላ ምክንያት ነው እንጂ በሴት እንዳልተገዳደሉ እዚህ እርግጠኛ ደሆን እንዳችሁ ይችላሉ ከባቸው። ይህንን ሳፋ አድርገሽ እንድታበርላቸው ነው የምፈልገው ምክንያቱም አብዛኞቻችን ሌላ ጣጣ የጣን ነው፣ ሌላ ጣጣ ነው ውስጥ አታስገባኝ። እኔ አላቅም ገባ እኔ ቴዲ አውቀዋለሁ። ለምን አንቺ መናገርሽ ስለ እሱ ማስረዳ ምናምን እኮ እንደዚ አይነት ነገር ማስረዳያገባሻቸ እንደዚ አይነት ነገር ቀርሰ ያውጡታል። እኔ ማቀው ነገር የለኝም አብሮ እሱ በዝሙ እንደዛ አይነቱ ነገር ለአማራ አይጠበቅብሽም። ተራንዴሽ ግዴታ ካላስ እዛ አይነት ነገሮች ሪፈርድን ቢያወጡሽ አለ እንጂ አንቺ ምን የምታቂው ነገር የለሽም። እንደዚሁ በእንትና አማራት ያችሉሽ ታቂዋለች ምናምን ስ ስሪ እና ደግሞ እንደዚ አይነት ነገሮች አንቺ አታብራሪ እዚህ ላይ እሺ። ከሰው ያኔ ስህተት ምናምን አይጠፋም። ታይቅርታ ጋር ትክክል ንሽ ካላስ በቃ እናመሰግናለን።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 አለቀ። የዛ ሀገር ህግ እንደዛ ነው። እከሌን ከ የገደለው ብድግ አርጎ ሬሳ ውስድ። ሬሳ ከሄደ ካላስ፣ ማፊ መለፍ፣ ማፊ መለፍ። ወሎ እ እከሌ ሞተ፣ ቶሎ በሉ ብር አዋጡ፣ ሬሳ ይጫል። የገደለው ሰውየስ ሁለት ሶስት ገና ይገላል ማለት ነው ት የምታስቡት ግን ኢትዮጵያ ኤምባሲ ይሄን ጉዳይ እንዴት ነው ነው ሬሳ ከሄደ በኋላ ማነው? ለማን ነው ውክልና ተሞልቶ እንዴት ተብሎ ነው ክሱ የሚሄደው? ያ ሰውዬ በፍርድ የገደለ ይደእንዲገደል የሚደረገው ለምንድን ነው እንዲህ የምታረጉት?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 ያ ሰውዬ ተይዞ ፍርድ ከተፈረደበት በኋላ ነው። ምን ነው ቸኮላችሁ? አረ ብሬክሳ በሻውን ጥሩልኝ፣ ብሬክሳ በሻውን ጥሩልኝ። እሱ እኮ የህግ ሰው ነው። እሱኮ ጨዋ ነው። ያቃለ ይሄን ነገር ማንን ውክልና ሰጥተው ነው? ጉዳዩ በምን እጅ ታይቶ ነው የዚህ ልጅ ሬሳ የሚወጣው? እስኪ እስኪ በምንኖርበት ሀገር እን